ካላችሁ እግዚአብሔርን አመስግኑ ባላችሁ። ነገር ግን ያለው ነገር እኮ አንዴ ይጠፋል። ባላችሁ ነገር እንዳትመኩ፣ የምትሯሯጡት እግራችሁ ራሱ ማለት ነው የምትደክሙበት ቀን አለ። የምትደክሙበት ነው ቀን አለ አለ ያላችሁ ነገር ራሱ ማለት ነው እናንተን የሚክድበት ቀን አለ። አለን ብላችሁ ማለት ነው በሰው ላይ ክፉ ነገር እንዳታወሩ። ዛሬ ትልቅ ቦታ ደርሻለሁ ትወርጃለሽ ጆርጅ ያለሽ የሆነ የአሜሪካን ማለት ነው በጣም ትልቅ ዘፋኝ ነው። ጃክሰንን ካወቃችሁ ማለት ነው፣ ያ ጃክሰን የሚባለው ሰውዬ ማለት ነው መቶ ሃምሳ ዓመት ይኖራሉ ብሎ እኮ ቤቱ ውስጥ ማለት ነው ብዙ ነገር አድርጎ ነበረ። ግን ነፍስ የሰጠው ጌታ ስለሆነ ነው የወሰደው እሱ መቶ አምሳ ዓመት እንድኖር እኮ ነው በራሱ ቀጥሎ አስባችሁታል። ትቤተኛ ሰው ብር ሲኖረው ማለት ነው ብዙ ነገር የሚገዛው ነፍስ የሚገዛው የሆነ ነገር የሚያደርግ ነው ይመስለው ኖ። በብራችሁ እንዳትመኩ እዛነት ይጠፋላችሁ። የምሬን ነው ምላችሁ። ካላችሁም እግዚአብሔርን አመስግኑ። ካላችሁ ነገር ለሌላ አካፍሉት በንጹህ ልብ ማለት። በቲቲና ለሀይሚ እኮ ያን ወርቅ አምና ማለት ነው ኦዴንስ ነበረ ያገዛላት ውሰጪው ማልሽው ቁራቁም በወላ ቁራቁም በወላ ይህንም ብር አምጥታ ከይት አምጥታ ነው ለብሩኬ ሲጦታ የምሰጠው ለወንድሞቿ ማለት ነው። ለወንድሞቿ ሲጦታ ትሰጠው ነበረ። ሂዱና ገብታችሁ ይዩቲ የአብርሃም ዩቱብ ውስጥ ማለት ነው። ወደ ታች ሄዳችሁ ህዩት ለወንድሞቿ አረስኩ ስጦታ የሚሰጣ ልጅናት እኮ ዛሬ የእሷ ዩቱብ ተከፍቶ ሳይሆን ማለት ነው። ከዛ በፊት ከወንድሞቿ ጋር ሲሰራ ራሱ ብር ከየት አምጥታ እንደሆነ ለወንድሞቿ ስጦታ ሲሰጠው ነበረ እና ለና አብርሽ እናንተ ጋጣውጦ ዛሬ ነው የምትመለከቱት። አንዳንዶቹ ማለት ነው እኔ የሚያቃት ከአብርሽ ጋር ሲሰራ ነው ድሮ። ዛሬ አደለም ሚዲያን የሚያውቀው ማለት ነው። እናንተ ጭንቅላታችሁ የሚሰራው ላይ አይመስለኝም። ልጅቷን አትንኳት። እናንተ ወንድ አጥታችሁ ከሆነ ማለት ነው እናንተ ናችሁ እንጂ ያጣችሁት፣ እሷ አይደለችም። እሷን የሚፈልጋት ብዙ ነው። ብያችኋለሁ እኮ እጇን ራሱ ሰላም ለማለት ማለት ነው። እኔ ልንገራችሁ ታዋቂ የሆኑ በህዝብ እኮ ህዝብ ያውቀኛል ብሎ ማለት ነው። የምሬ ነው የምላችሁ። ማሽከራከር የለም እኮ የያዙኝ ሊቀቁኝ የሚሉ ብዙ ነው። እስከሚወርድ ማለት ነው፣ እስከሚወርድ። እቺ ልጅ ግን እንደታወቀችው ናት። ሚዲያ ላይ እኮ ነው ያደገችው፣ እቺ ልጅ እኛ ፊት እኮ ነው ያደገችው። እቺ ትንጥያው ማለት ነው እቺ ትንጥያዋ፣ ጌታ ምስክሬ ነው የምለችው ከልቤ ነው እያወራለሁት። እናንተ አታውቁኝም፣ እኔ ግን እግዚአብሔር ያውቀኛል። ግን ለምንድን ነው ታቃላችሁ? ግፋ ላውራ። እቺ ልጅ ግን ጭንቅላቷን ለምንድን ነው የምትኮረኩሙት? ለምንድን ነው እንድትወርቅ የምትፈልጉት? አቁሟት። እሷን ብቻ አይደለም እኮ ብያቸዋለሁ፣ ሌሎችን ሚቶቻችሁን አክብሯቸው አወቅሻት አላወቅሻትም፣ ምን አገበሽ? ኢትሽ ናት እኮ ይህች፣ ኢትሽ ናት፣ ኢትሽ ናት። ሴት ልጅ ናት። ሴት ልጆች ደግሞ ሴት ልጅን አክብሩ፣ አክብሩ። ጌታ ምስክሬ ነው ምላችሁ። ሴት የሴት ልጅን ውድቀት እንደ ሴት ልጅ ትፈልጋለች። በኢየሱስ ምን ሆናችሁ ነው ኢትዎቺ? የምር ከናንተ በላይ ኮላቂም እኮ ግን ሴት ሴት የሆነችውን ቤትሽን አንቺ ለመጣል እንዴ? ኮነት ባላጌናት እኮ ወንድ ልጅ ነው እንደ ቁጭ ብሎ ሴት ልጅን እየተሳደበ ያለው እናንተ ባላጌዎች። አንቺ ወንድ አጥተሽ ከሆነ ለራስሽ አድርገው የኔን፣ ወንድ አጥተሽ ከሆነ ለራስሽ አድርገው። ሀይኒ ወንድ አላጠችም ገና። አሮግቱላ ስድብ ውስጥ አታስገቡ። ጌታ ነው የምላቸው የእናንተን ጭንቅላት ለሌላ አታደርጉ፣ ለሌላ አትስጡት። በቃ ወንድ አጥተሽ ከሆነ የራስሽ ጉዳይ ነው ወንድ ልጁ እኮ ማንም አታጡም እኮ ይምር አሮግቶ ነው የሚያገቡት እንደሆነ ይባላል። ለምሳሌ ላንቺ ያለው ማለት ነው ማንም ስለማይቀይር ግን እሷ ነው ትንከዋት፣ ብሩኬ ምናምን ብሩኬ ካሄደ ማለት ነው እኔ ጌታ ምስክሬ ነው የምላችሁ። ብዙ ሰው እኮ ይፈልጋታል እችን ልጅ፣ እቺን እንቦቅጥላ፣ እችን ማለት ነው፣ እችን ጽጌ ረጋ እቺን እችን ልበቅን የሆነችን ሴት፣ ቅናት የሌላትን ሴት አስባችሁታል። ሌሎች እኮ እንዳያድጉ ብላ እኮ እየዞረች እኮ ማለት ነው። ዩቱብን እኮ የሚታሳድግ የዩቱብ ድምቀት ናት የኔ ጀግና። አስባችሁታል እና አሁን ማለት ነው ዩቱብ ላይ ያሉ ሰዎች ማለት ነው ለምንድን ነው የሚሳደቡት? የስራ በር እኮ ነው የከፈተቻቸው። የጋሽየ ልጆች የስራ በር ነው የከፈቱላቸው። ግን አዎ፣ እና ብርሽ የሚሰሩት ነገር ያስጠላል

እሺ ሰላም ማለት ነው። ስታወሪ በጣም ሰምቼሻለሁ፣ እና አመሰግናለን እህቴ ክበርልን።

ትነግንባክ ነሚያስገባታኔ ለአንቺ እኮ ሁሌም ነው የሚያረግልሽለምለመሲም ተነግረ ደግሞ፣ ሚሚ የምትባል ድምጿ የማምር ልጅ አለች ለእሷም ተናገሩ። ዩዘር የምትባል ልጅም አለች ለእሷም ተናገሩ። አንቺ ነይ በውስጥ አውቀሽ ነው። እናንተ ከፈለጋችሁ የምትደሰቱ ከሆነ ኦኬ አልኖ ይሄን ነገር ሆኖ መልሽ ባላችሁ፣ ግን እኔ ሁላችሁን ይማቃችኋለ። አውቃችሁ የእሷነኝ ብላችሁ ከመጣችሁ ገደል ነው የሚያስገባችሁ። ጀምር። አንቺ እንዴት የማታቂውን ሰው ትያለሽ? ከምር ፎሎ መልሽ። ለማንኛውም እኔ እነዚህን ስለሚያውቃቸው ለእነሱ እናገራሉ። እነሱ ደግሞ ለሌሎቹ እናገራሉ። እንደዛ ትናገርም

ነው ፕራንክ፣ አይደለም የእውነቷ ነው። በውስጥ አዋሪያ ሰኒ ላንቺ፣ በውስጥ አዋሪያ ተሻለ አነግራሻለሽ ላንቺ። አረ ለሰኒት ነገራት አለ። ችግር የለም፣ ማሲኪውን ነግራለች። እናንተ መሆናችን እንደዚህ አትበሉ፣ ጋስት ላይ

ጃለሌ ማለት ነው። ልክ ላሞች ማለት ነው። በሆነ ስምስም በወይ በኔ ወይ በሰኒ ስም ይመጡልሻል። ታያለህ፣ ቤታቸውን ገብተሽ ታይ። እንዳትናገር፣ ቻናል ስሩ በቻናል በቻናል በቻናል

አረግላቸዋለ ባክሽ በትልቁ ብቻ ሲትጠቀመት እኮ ኖርማል እኮ ነው። ፎቶ አርጉ፣ ፎቶ አርጉ። ሌሎች ጋይሚ አርጊ ማሲ ቦሲን። ቦስ የኔ አባት ቦስ የኔ ናፍቆት ማለት ነው። ቦስ የትላንትና ነው የሚያምረው እንጀራ። ትላንትና በጣም ናፍቆኝ ነበረ፣ ሲያወራ ምናምን ደስ ብሸናው። ኦ ማይ ጋር ፎቶ ተነስቶ ነው ይሄ